ሰላም፣ ሰላም፣ ሰላም ይህ ውሻ ነው። ሰላም፣ እንደምን አላችሁ አላችሁ ወይ እያለ ዛሬ በድጋሚ

ከዚህ በፊት በማስክ ነው ምና ጃርጎን ሰቱ ምናምኑ ስረዳ የነበሩ በእርግጥ በጣም አሪፍ ነበረ፣ ተመችቶኛል። ምክንያቱም አሁን አንዳንድ ጊዜ ራስን እያሳየ ስትረዳም ቀርቦ እሱ ላይ የሆነ ንዴት ነው ይኖራሉ እንደዛ አይነት ነገር። የሆነ ብር ይደርሳል ምናምን ተብሎ ብቻ በሆነ ሰውዬ ምክንያት ነው ዋ ሚዲያ ላይ ቀረ። ከዛ ይሄ ነገር እንዴት ነው ህዝቡ ይፍረደኝ ብሎ ቲክቶክ ላይ ፖስት አደረገ። በዛው ሴፍ ዌይን ለማረጋገጥ መጣ። በዛው ደግሞ እኛም ይህንን ለማረጋገጥ ጊዜ ለላ ለማረጋገጥ። እኔ ግን ንታ ቃል ምን እንደሚመስለኝ የነበረው መልእክተኛው አንድ ብረውን ያደረጎንትና ይታላ በማስክ ነበር የመጣው። ከዛ ፊቱን ለማሳየት በሚገርም ማስታወቂያና ክፍያ ብቅ ብሎ ነበረ። እና እኔ መልእክተኛ በቃ ብቻ በዚህ በዛ ወይ ይመጣ ይመጣል ያው

ቀጣይ ደግሞ ማን እንዴ እሱ ብቻ አይደለም ቀጣይ ደግሞ ምን ቪዲዮ ተዘጋጅቷል መሰላችሁ ጃኒ ለአዶናይ ምን አድርጋለት ነው ምን አደረገችለት እንዴት ለምን የሚለውን አብረን እንመለከታለን ወደ መጀመሪያ ቪዲዮ ነው የምትመለከቱት። ሰይፉ በኤቢኤስ ነው። በያላችሁ ተመስሉ ተመስሉ ይመጣል። በደግነት ስራዎቹ ነው ብዙ የምታውቁት። ዛሬ ሰይፉ በኤቢኤስ እንግዳ ነው። በቅርቡ በሚደረገው ህዳር ሀያ በሚደረገው የቲክቶክ አዋርድ ላይ በእንግዲህ ከታጩት መሃል አንዱ ነው። ምረጡ ቅስቀሳ፣ ምነው ጎን ለጎን ለማንኛውም ጠራረገዋለሁ። መልእክተኛው ሞቅ

እንዲህ በቀላሉ ይበላል። መልእክተኛው እኮ ካሁን በኋላ መንገድ ላይ ስታስቸግሩት፣ ስንት ዓመት ብሎ ደብቆ የቆየው ፊት ታውቁት። ስንት ዓመት ነው እንደዚህ ፊት እንደተሰራ ነው

የባህር ዳር ባህር ዳር ኳስ ተጫዋች አላችሁ። ባህር ዳር አሁን ቆም የሌለበት እንደውም ኳሱ ላይ መጠንከር የነበረበት እየተጫወተ ማንገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አለ አይደል? አንዳንድ ነገሮች እንደዚህ አይገለጹም በደምብ በአንዳንድ ምክንያቶች

በቃ ብቻ መኖር ብቻ እና ሰው መርዳት ይሆን፣ አንድ እንደና አለ። በልክ አሁን ማስተራብነት አርቲስቱ ማነው? አዶና አዶናይን ያገኘው አርቲስት የትኛው ነው? በቃ እኔ ልክ እሱን አይነት ሰው ነው። ሰለሞን ሙሄ ነው አይደለ? ይሄ ባለፈው እንደውም አግኝቶት ምናምን ነገር ይህን ይመስላል። ደስ ይላል ግን ሲያወራና ረጋ ብሎ ነው የሚያወራው። በጣም ደስ ይላል። ስለያየነ በጣም ደስ ብሎናል። በእውነት በርታለን። እንግዲህ ሲጀመር ይቻላል፣ ፈጣሪ ባርክ ነው የምንለው። በቀጣይ ደግሞ የጃለኔ ጃኒ ገብሩ ጃኒ ገብሮ ከአዶናይ ጋ ያላችሁ ኢንተራክሽን እንግዲህ ቀን ወደ ቀን እየጨምረ ነው። ዩቱብ ተከታዮቻችን ደግሞ ጃኒ ጃኒ ጃኒ ጃኒ ይላሉ። ይወዷታል ማለት ነው። በጣም ነው የሚወዷት፣ እና ከአዶናይ ጋ ያላችሁ ሪሌሽን በጣም እየጨምረ ነው። ብሷል፣ ብሷል። ምን እያደረጉ ነው ደሞ የሆነች ኮሽ ታጠፋም ወይን፣ እሷ ሁለት ሚሊዮን ትገባለች፣ እሱን ሶስት ሚሊዮን ይገባል። ወይን ነው የአንድ ሰው ልደት ነውና ብቻ ያዘ ይህን ሰሞን ጊፍት በጊፍት ነው ነው

ሰላም እንዴት ነሽ? ሁሉ ሰላም? ቤታችሁ በጣም ነው የሚያምረው? እንደዚህ አይነት ነገር ቢሆን ደስ ይላል።

ፋይናሊስ አይደርስ እነሱ እኛ ደርሰናል። አሁን ወደ ላይ እንሄዳለን። አሁን ጨርሰናል። ወደ ላይ ነው የምንወጣው። አብረናሯችን ተከታተሉኝ። ወዳቸዋለሁ አታሳዝን